አርበኛ አርበኛ አርበኛ አባ አባ እያለ ሁሉም በቃ ደስ ይለዋል። ውጊያ ላይ ስንቅ ላይ ደግሞ በቃ ተዚህ ሽማግሌ ጋር ማብረም የምንዋጋ እያለ ይሳተፋል። አስር አለቃ አለሙ በአንተ የርጋ እባላለሁ። የቀድሞ የኢትዮጵያ የመቶ ሁለት አየር ወለድ አባል ነኝ። አሁን በአማራ ፋኖ በጎጃም የሀዲስ አለማየሁ ሰባተኛ ክፍለ ጦር የመብረቁ ብርጌድ ምክትል ስልጠና ክፍል ኃላፊ ነኝ። በአስተዳደርነትም በአደረጃጀትም ስራ ነው የቆየሁት። አሁን የስልጠና እና ምልመላ ክፍል ምክትል ኃላፊ ነኝ። በ1976 ዓ ም ታህሳስ ወር ነው ወደ መጀመሪያ እግረኛ ነበር አራተኛ ክፍለ ጦር የገባሁት። ከዛ ስመረቅ ሰልጥኜ ስመረቅ ወደ አየር ወለድ ገባሁ። አየር ወለድ አንድ አመት ከስድስት ወር በስልጠና እግረኛ፣ ኮማንዶ፣ አየር ወለድ ይህን ሁሉ አምስት ጊዜ ዝልዬ ወደ አስመራ ሄጃለሁ። አስመራ ቆይቼ በየጦር ግንባሩ እየተንቀሳቀስኩ የሻምበል መሪም ሆኜ ሰርቻለሁ። ማሚዶ ሞጎ አፋቤት ናቅፋ እስተ አልጌና ድረስ ያልተንቀሳቀሱበት ቦታ የለም እ ተራራዎች ሁሉ በሙሉ ተንቀሳቀሽ ያለሁ ከዛ ጀብድ በመፈጸማችን እኛ አሰልጣኝ ሆኜ 81 ዓመተ ምህረት ማረግ ተሰጥቶኝ ወደ ደብረ ዘይት መጣው። ደብረ ዘይት መቶ ሦስተኛ ተብሎ የስፔሻል ኮማንዶ አሰልጣኝ ሆኜ እዚያ በር ከፋችም ባከርም ነበርኩኝ። እዛ ደብረ ዘይት ቆይቼ አሰልጥኛ አስመርቄ 82 ወደ ግንባር ተመልሼ ሄጃለሁ። ከዛ በ1983 ዓ.ም አስመራ እንዳለን ነው የተፈናቀል። በዛን ጊዜ በደርግ ዘመነ መንግስት የነበረው ሰራዊት በጣም ዲሲፕሊን አርጋ አታርግም፣ በቃ ይሄን ታረጋለህ ይባላል። በስልጠና ነው ዋናው። የሰራዊት ወይም የወታደር እንኳን የአየር ውለድ አይደለም፣ ማንኛውም ሰራዊት ስልጠና ላይ ነው ሚካ ነው፣ ወይም ተኮትኩቶ በጣም ተምሮ የሚወጣው በስልጠና ነው። ከሁሉም ብሄር ብሄረሰቦች አንድ ላይ በቋንቋ እንተዋወቅም እየተነጋገር እንደዚህ በጥቅሻ እንሰራይ ነበር። አንዱ አንዱን አይዘልፍም። አንዱን አንዱ አይወቅስም። አይነናቅም። ቢነናቅ ወታደራዊ ቅጣት አለ። ሌላም ሌላም መሳሪያ አፈሙዝ ማዞር ምናምን ነገር እዛ ላይ የለም። እንዲህ አለ እና ግንባር ሰልጥናን ስልጠና ሲጨርሰ ወደ ግንባር ስንሄድ፣ ያ ነው አይምሯችን ላይ ያለ። ተምረን የወጣ ነው የሰለጠን ነው ከሰልጣኛችን ከምራችን ያገኘነውን እውቀት ያን ይዘን ነው ወደ ግንባር የገባ ነው። በ1983 ዓ ም ወደዚህ ወደ ቤተሰብ ወይም ደግሞ ወደ ትውልድ ቦታ ስመጣ በጣም ችግር በጣም ችግር ነበረብኝ። መጣው ትዳር መስልቼ በዚሁ በሉማሜ ከተማ ስኖር በጣም መራሹ መንግስት ወይም ብልጽግና ወይም ኢህአዲግ ነበር የዛን ጊዜ የደርጉሻ የደርግ ወታደር የደርግ እንደዚህ ምን በቃ ተስብሰባ ሁሉም የተነሳውበት ጊዜ አለኝ። ምንም ሳላረግ እኔ የተጣ የገጠምኩኝ የተዋጋው ለሀገር ነው። ጠረፍ ላይ ነው። ሀገር አድናለሁ ብዬ ነው። እዚህ ያሉት ተስብሰባ ሁሉ ያስለሱ ነበረ። እኛ ደግሞ አማሮች መጠቃትን አንወድም። የአባቶችን እውቀት ወይም ደሞ ያባቶች አባቶቻችንን ታሪክ እየሰማን ያደግ ነው። እና ከዛ መጥቼ በ1991 ዓ ም ኤርትራ ውጊያ ላይም ሄጃለሁ። በመረብ በኩል ያስወጣው የቀድሞ ሰራዊት አየር ውለድ ነው። ተደራጅቶ አንድ ላይ ተውጣጡ አስረኛ ክፍለ ጦር ተብሎ 8 ኪሎ ሜትር አስመራ ላይ ሲደርስ ተመለሱ ብሎ መለስ የመለሰን፣ አሁን ደግሞ ጌታቸው ረዳ በአማራ ላይ ሂሳብ አወራርዳለሁ ብሎ ሲያውጅ ጦርነት ሲያውጅ አማራ ላይ በጣም ተሰማኝ። ቁጭ ብዬ እዚያ የምሰራውን ስራ ሁሉ አልሰራም ብዬ ነው። ሱቄን እንደተዘጋ ነው፣ 2013 እንደተዘጋ ነው ሱቄ ያንትቼ ወጣው። የቀድሞ ሰራዊት ማህበር ነበረን፣ ያ ማህበር ተማህበሩ ላይ መራረጭ ይዤ ሄድኩ። ውጊያ ላይ ቆየው አመት ያህል ስንጓጋ ቆይቼ ከዛ ታሪክ ሰሪቼ ነው የመጣው። በዚህ በመተከል በኩልም ተመድቤ አሰልጣኝ ሆኜ ሀያ አራተኛ ጋፋት የሚባል የልዩ ኃይል አሰልጣኝ ነበር። ተዚያ መጣው። ስመጣ ደግሞ በደባርቅ ግንባር ማይጠብሬ ደግሞ የዚህ ሰላም አስከባሪ የሚባል የምንሸው አመራር አድርገው ሰደዱኝ። እዛም ሰርቼ መጣሁ። ያን ስጓጋ ቆይቼ አብረን ከዚያ ተምንሸው ጋር ተመልሼ መጣሁ። ወዲያው በስድስት ወር ምናምን ሳልቆይ ፋኖ ማርቆስ ገባ ሲባል እንዴት አድርጉ ደስ አለኝ። ተሰማይ እንደወረደ ነው የቆጠርኩት። ይሄ ነገር ይሄ መንግስት እንዳለቀለ ታውቃለሁ፣ ግን ማን ነው ይሄን ነገር የሚፈጽመው እያልኩ ነበር። መሳሪያ ከግንባር ነው ያመጣኋት። ይሄን መሳሪያ ይዤ ነው ወይ እንደዚህ ያገር ሲወረር? እኔ አስራ አምስት ቤተ ክርስቲያን ተቃጥሎ አይቻለሁ። በተለይ ይህ አብይ የመጀመሪያ ሲመጣ እንደውም የደጋፊውን የነበርኩ ፓትርያርክ አሜሪካን ሲያመጣቸው እኮ ይሄ ሰውዬ እንዴት አለ ሰው ነው እያልኩ ነበር። ለካ መርዙን እየተፋ ነው። ቤተክርስቲያን ሲኖዶስ ገብቶ ነው መርዙን ተፍቶ ይወጣ ሰው እንዳይመስል በሃይማኖታችን የገባ ይህን ያደረገ ሰውዬ እንዴት ዝም ብለን እናያለን? እኛ በአድዋ ጊዜ እስከ ትግራይ ድረስ ሄደው በእግራቸው የተዋጉ ጣሊያንን በአምስት ዓመት አርብርብ እንዳይወጡ የነበለ የዘለቀ አጼ ቴድሮስ አጼ ምኒልክ ልጆች አይደለን ብዬ አይምሮ ላይ እንደፈደፈ ይችን መሳሪያ በእጄ እንደገባ አራት መሳሪያ ነው የወሰዱብኝ፣ እና ብዙ ነው ስገዛ ሲወስዱብኝ፣ ስገዛ ሲወስዱብኝ። ይቺ በእጄ ስትገባ ከዚህ በኋላ በአየር ወለድ ሰልጥኜ የወጣው ሰው የተካንኩ ሰው ተጨቁኜ አይደለም ለራሴ ለአማራ ህዝብ ቆማለሁ ብዬ ነው ወጣው። ያ ሰለጠንኩት ሰራዊት ይየ ነው ወጣው። በሬዬ ሸጠ የገዛው መሳሪያ ነው። ያን መሳሪያ አስፈርተዋል። መጀመሪያ ልዩ ኃይሉን በተነ። ከዛ ደግሞ ፋኖ የሚባል በፋኖ ነው በትግራይና በአማራ ጦርነት ላይ ፋኖ ነው ሆ ብሎ ሄዶ መከላከያ ኳ እየለቀቀው የወጣውን ቦታ በዚህ መስመር ተዋጋ ተብሎ የተሰጠውን ቦታ ለቆ ሲሄድ መሳሪያውም ማርኮ ወያኔ ወያኔ ልዩ ኃይል ሊር ሲ ተከዜ ላይ ወክ አድርጎ ያን ሁሉ የቡድን መሳሪያ ታንኩ ሳይቀር እዙሃ ሶስት ሳይቀር ማረከ። ፋኖ ማለት ያ ማርኮ ይዟል። አሁን እናንተ አይገባችሁም ሰላም ሲሆን እናንተ አይገባችሁ፣ ይህ መሳሪያ አስረክቧል። እንዴ፣ አንደኛ በሬ ሸጠን የገዛ ነው መሳሪያ ነው ክላሻችን። ሁለተኛ ይሄ ጠላት ማርኮ የወሰደውን መሳሪያ ተከዜ ላይ ወንዝ ላይ ቆይተን ያስቀረ ነው ደምስሰን ያስቀረ ነው መሳሪያ አንሰጥም ሰጥም ጦርነት አውጅ አለ አወጀ አይደለም ያንን ቀርቶ ፋኖ ብዙም መሳሪያ አልነበረው። ያን ሁሉ መሳሪያ አስታጠቀን እንኳን ቀበቷችን ሱሪያችን ሊያስፈታ ቀርቶ ስናይፈሩ ብሬኑ ድሽቀው ሞርተሩ እንዲህ አሁንማ እዙ ሃያ ሦስትም እየማረክ ነው። ከዛ ጀምረን እኛ በስሜት የመንግስት በአማራ ላይ ያደረገውን ግፍ ሕፃናት፣ አሮጊቶች፣ በየገዳማት ያሉ መለኳኩሳትና የሃይማኖት አባቶች በድሮን በሞርተር በዲሽቃ ያም ቤተክርስቲያን በሞርተር የተመታ ቤተክርስቲያን ሱ ቤተክርስቲያን አይቻል ደብረ ሊያስሳ አልተመታው አልወደመም። ከ500 እና ከ600 በላይ ጸበልተኛ አላለቀም? አልቋል። አንድ አንድ ገዳም ላይ እዚህ ያላቃጠሉት፣ ይሄን ዲማ ጊዮርጊስን አቃጠለው። አሁን አሁን ሦስት ወር አልሆነም። ዲማ ጆርጊስ ነው። ጥንታዊ የተባሉትን ገዳማት እያቃጠለ ነው። ታሪካዊ የተባሉ ገዳማቶችን እያቃጠለ ነው። ስለዚህ በዚህን ሰዓት በዚህን ሰዓት ያልተቀላቀለ ምንም አይባልም። በዚህን ሰዓት አገሩን ያላዳነ፣ ሃይማኖቱን ያላዳነ የኢትዮጵያ ወጣት የኢትዮጵያ ህዝብ አይደለም። እኔ ወጣቱ ብቻ አይደለም፣ ሌላው መቀላቀል አለበት። በሁሉም ባያማራ ፋኖ ሁለት ሶስት ጊዜ ተዚያም በላይ እያሰለጠነ አሁን ብዙ ወጣቶችን አሳትፏል። በጣም ታሪክ ግሩም በሚያሰኝ ሁኔታ እየሰለጠነ ነው። ኮማንዶ በጣም አስደናቂ የሆነ ሰራዊት እያፈራ ነው። እኔ ከዚህ ወጣት ጋር መወጣ ወርደው በጭንቅላቴ ላይ የያዝኩትን እውቀት እየ አቅሜ ሲፈቅድ ኦፕሬሽን እገባለሁ ካልቻልኩ ደግሞ ያሰለጠንኩትን መስመር እያስያዝኩ ተጀርባው አይዟችሁ እያልኩ ገባለሁ። በአሁኑ ሰዓት ማሰልጠን የሚችሉ ማዋጋት የሚችሉ መዋጋት የሚችሉ በየቤታቸው አሉ። እነዚህ ታሪክ ይወቅሳቸዋል፣ ታሪክ ተወካይ ይሆናሉ። እኔ በጣም የሚገርመኝ ታሪክ ይወቅሳቸዋል። እነዚህ በአሁኑ ሰዓት እኔ የምላቸው የምነግራችሁ ታሪክ ታሪክ ይወቅሳቸዋል ነገ ይሄ መንግስት አይ ነው ለሀገራችሁ ያልወጣችሁ ለህዝባችሁ ያልወጣችሁ ዛሬ ለዚህ መንግስት ባሪያ ሆኖ መኖር ተረግጦ ተደብድቦ ይሄ መኖር አይደለውም። በኤርትራ በረሃ በዚህ በረሃ ተዋግቻለሁ፣ ይህን አርጌያለሁ፣ ይህን አሰልጥኛለሁ፣ እንዲህ ያለ ሜዳሊያ ያለኝ፣ እንዲህ ያለ ኒሻን አለኝ የሚለው ሁሉ በዚህ ሰዓት መሳተፍ አለበት። አሁን እኔ በተሰማረውበት ሁሉ አይደለም እኔ የማሰለጥናቸው ወጣቶች አሁን አይደለም እኛ ክፍለ ጦር እኛ ብርጌድ ላይ ያሉት አይደለም፣ ሌላውም አሁን ሲያየኝ ዋ አርበኛ አርበኛ አርበኛ አባ አባ እያለ ሁሉም በቃ ደስ ይለዋል። ውጊያ ላይ ስንቀላይ ደግሞ በቃ ተዚህ ሽማግሌ ጋር አብረን የምንጓጋ እያለ የሚሳተፋል የሚመጣል፣ እየሮጡ እኔን ፀጉሬን ሲያዩ ቶሎ ይመጣሉ። በጣም ደስ የሚያሰኝ እና ለእነሱ አቀራረባቸው አቀራረብ እኔም ከሽምግልናም አኳያ ከምሰጠውም እውቀት አኳያ ይመስለኛል ብዙዎች ይቀርቡኛል፣ ብዙዎች ያቀርቡኛል። በጣም ጥሩ እና ጥሩ አድርገን ነው እየመራን ያለነው። እኔ ሳልገባ የጎዳና ላይ ሉማሚ ወደዛ የጎዳና ላይ ነው፣ ጥሩ ውጊ አድርገው ሰራዊቱ ተጭኖበት የነበረው ሺኖ ገልባጭ መኪና ጎንብ ተጥሎበት ተቃጥሏል። ጠላት፣ አምስት እዚያ ተቃጥሏል። ሌላው ግን በጥይት ነው ያለቀው። ከዛ ጀምሮ በጣም ሳበኝ። ቀጥሎ ወጀል ላይ በነበረው ውጊያ ነው። ወጀል እንዴት አለ ውጊያ አደርጓል። ከዛ ቀጥሎ ማርቆስ በነበረ ውጊያ ነው። ማርቆስ ላይ ነበረ ውጊያ እንዴት አለ ውጊያ ያደርጓል። ከዛ በኋላ ጠላት በተነኮሰ ቁጥር በታችኛው ቀጠናም በዚህ በላይኛው ቀጠናም ተሳትፍ ያለ ሁሉም ላይ አምበር የነበረ ውጊያ፣ ባሶሊበን የጁቤ የነበረ ውጊያ፣ ኮርክ የነበረ ውጊያ፣ ቁይ የነበረ ውጊያ እዚህ ገደማላ ቀኛ አቦ ላይ የነበረ ውጊያ በዚህ በዚ ሁሉ ተሳትፍ ነው። ብዙ አውርጊዎች አድርገናል። እያስመዘገብን ጥሩ ጥሩ ስራ እየሰራን የመጣ ነው የሚያበላኝ የሚያጠጣኝን የምጠብቀውን ህዝብ አልዋጋም ያለ የወጣና ያለቀም መከላከያ አለ። የሀገር መከላከያ ማለት እኔ እንደማውቀው ሀገር የሚጠብቅ ነው። እኔ ራሴ መከላከያ የነበርኩ ቀደም መከላከያ ሆኜ ሀገርን ልጠብቅ ነው ቃለ መሃላ ገብቼም የተቀጠርኩት ኢትዮጵያን ዳር ድንበሯን ዳር ድንበሯን ጠላት እንዳይገባ ከሱዳንም ከሶማሊያም ከኬንያም ከሌላም መጥቶ አገራችን እንዳይደፈር ነው ጥበቃ የሚደረገው ማለት ነው። ይሄን ነው ማቀ። የአሁኑ መከላከያ የሚጠብቀውን የሚያበለውን የሚያጠጣውን። እኛ እኮ መከላከያ ተወደ አዲስ አበባ ወደ ጎንደር ስንሄድ ዳቦውንም እንጀራውንም እያዘ መንገድ ላይ እንደዚህ አድርጉ ነው የሚቀበልን። በመኪና ስንሄድ እንዲህ አድርጉ የሚያቀብልን። አሁን መከላከያ መጣ ሲባል እንደ ዱር አውሬ ወደ ጫካ የከተማውም የገጠሩም ሰው ሩጫ ነው። አውሮ መስሎታ ስለታይ ገዳይ ስለሆነ ማለት ትክክለኛ የገባቸው ወጠዋል። ትክክለኛ የገባቸው ስራቸው ለቀዋል። መሆንም ያለበት የለም ክርስቲያን ሆነ የሆነ ሁሉ ሃይማኖትን ይወጋ ሙስሊምም ቢሆን የሙስሊሙን ሃይማኖት ነው ይወጋ። ይህ ሰውዬ ሃይማኖት የለሽ ነው። ህዝባችን ሆ ብሎ እየወጣ ቤቱን እየዘጋ አብሮን እኮ አብሮን ቆሎም እያዘው ዳቦም እያዘ አይዟችሁ እያለ የሚወጣ ህብረተሰብ ነው ይኛ ጠላት በመኪና ጭኖ ይመጣል ጥይት። እኛ ግን አስር ጥይት ይዘን ነው የምንሄደው። አስር ጥይት ይዞ ጠላትን ረፍርፎ ይህን ያህል ጠላት ሞተ፣ ይህን ያህል እንደዚህ ቆሰለ ሲባል ከኛ አንድ ሰው ሁለት ሰው ያን ያህል ውጊያ አንድ ሰዓት ሁለት ሰዓት የሆነ የፈጀ ውጊያ ተዋግቶ እኛ የለም እግዚአብሔር ተኛ ጋር ስለሆነ እግዚአብሔር ስለሚጠብቀን ነው የእግዚአብሔር መመለኪያውን ቦታ ያቃጠለ ህጻናትን አሮጊትን እየደበደበ የወንድ የጀግና ሚስት ለሁለት ለሶስት እየደፈረ የመጣና ይህን ባንዳ መሪ ምንሻ። እኔ ግን በጣም የሚገርመኝ ገርመኛ፣ የት ሊገባ ነው ይህ መንግስት? አሁን እኮ አበላልቶን ይሄዳል። የት ነው የሚገባ ይሄ? ተዚህ አይማሩም ወይ ከቀደሙ? አማራን ነው ልናደን የወጣ ነው። ለአማራ ነው በባዶ እግሬ በሆዴን አስሬ ሳልበላ ሳልጠጣ የወጣሁት ደሞዝ የለኝ። እንደነሱ እየዘረፈ የሚቀበለውን ደሞዝ አለ። በደሞዝ ነው እንዴ ህይወትን ማዳን የሚቻለው? አደለም። አምስት ሺህና አራት ሺህ አምሳ ሺህ ብር ቢሰጠው ምን ያደርግልታል? ሳልበላው አገር ሰላም ካልሆነች አምሳ ሺህ ብር ቢከፍለው ህይወቱ ነው የሚበልጥ ወይስ ያ ብር ነው? ስንት አመራር ነው ከኛ ተፋኖ ጋር ተቀላቅሎ እየመራ ያለ አብሮ እኮ አማካሪ አብሮ ሰራተኛ ሆኖ ተቀምጧል። ስንት አመራር ወጥቷል እኮ ተየ መስሪያ ቤቱ። እኔ አማራን ታማራ ተለይቼ ታገሬ ተለይቼ የት ልገባ ነው ብሎ ይወጣ የነቃ ተንቅልፎ ነሳ የተነሳ አለ። ሌሎችም አሁንም ያልወጡት ተንቅልፋችሁ ልትነቁ ይገባል። ጥር ሀያ ቀን ደጋ ጽን ማርያም ቀጠና ሄጂ ያለው የሆኑ አብሬዎች ናቸው። አስራ አንድ የሆኑ አብሬዎች ሰፊት እየፈጠኑ መጡ። እየፈጠኑ ሲመጡ እ ምንድን ነው የሚያሮጣቸው አልኩና አብሬ እንደሆኑ አወቋቸው እና እነዚህንማ ስራ መስራት አለብኝ ብዬ ልጆቹን ባያጠኋቸው ተኔ ጋር የነበሩት የሉም፣ ሄደዋል ርቀዋል። ወረድኩና ኩና ከዛ ተቤተ ክርስቲያኑ ላይ መንገድ አለ። እንደዚህ የገበያ መንገድ ነው። በዚያ መንገድ ዙሪያውን ቆንጥር አጥር አለ። ጠባብ ነው መንገዱ። በዚያ መንገድ ከብቱም ሰውም የሄድበት ነው። በዚያ መጡ አራጋራ የሆነ ኩና የሆነ አፈረገደል አለ። ከየርበያ አውድማ የሚጠርግ ሰው እያለ ወግድ አልኩት፣ አልሰማኝም። ማለደም መሳሪያን ዘለይ አይ መስራት አለብኝ እዚህ ጠባባ መንገድ ላይ ሲመጡ መምታት አለብኝ አልኩና እዚያ ላይ መጡ። ልክ አተርትረው አንዱ በጣም ረጅም ነው ሌሎቹ ተኋላ ናቸው። ልክ አለምኩና ዝም ብዬ እዛ ቁጢጥ ይያና ደዚ ቁጢጥ አልኩና ልተኩስል አንድ በአንድ የነበረውን አንዱ አንዱም ብቻ እንደመታሁት ሊበተኑ ነው አልኩና አውቶማቲክ አረኩት። አውቶማቲክ ላይ አድርጌ

ሰባቱን እዚያ አንድ ዘለ አንጥፊው ወርታቸው ወረር ሌሎች እነዚያ አብረውኝ የነበሩት ሁሉ ደው እያላቸው መጡ። አዩ ያን ስናይ ቆይተን በዚያ እንዲህ ያለ ታሪክ ሰራ ወይ ይዛለታ። መጀመሪያ ስለ አላማውን ማወቅ አለበት የሚመጣ ሁሉ ለስልጠና የሚመጣ አሰልጣኝ ወይም ደግሞ ፋኖ ሆናለሁ ብሎ የመጣ ሁሉ የፋኖን ህግና ደንብ ማዋቅ አለበት። ለማን እንደምንታገል፣ እንዴት እንደምንታገል፣ እንዴት እንደመጣ ይህን ማዋቅ አለበት። እኛ የምናስተምረው እንዲሁም የመጀመሪያው ስነ ምግባር ነው። ስነ ምግባር፣ ባህል ና ጨዋነት፣ እንዴት ማክበር ትልቁን እንዴት አድርጎ ማክበር አለበት፣ አለቃውንም እንዴት ማክበር አለበት፣ ህብረተሰቡንስ እንዴት ማክበር አለበት። በቃ መከባበር። እኔ ትንሹን ባከብረው ትንሽን ባከብረው ክብር ነው፣ በስተ እግዚአብሔርም በስተ ሰውም ክብር ነው። ከበራለሁ እንጂ አልጎዳም። መከባበር ነው። ትእዛዝ ማክበር ነው። ትእዛዝ መጠበቅ ነው። የወጣንበት ዓላማ እንዴት ነው? ለማን የወጠሁት? ለራሴ የጥቅም አይደለም። መጀመሪያ ህይወት ልሰዋ ለሀገሬ፣ እኔ ሞቼ ሀገር ለማዳን ወገኔን ለማዳን ነው የወጣሁት ሲሆን አልሞትም ታሪክ አወራለሁ ሳልሞት ይሄን ሁሉ አሳልፌ ታሪክ ላወራ እችላለሁ ያ ለዚያ ግን የወጣሁት ለማን ነው ለሀገር ነው ከዚህ ህብረተሰብ ነው የወጣን ህብረተሰቡን መጠበቅ አገር መጠበቅ ህዝብ መጠበቅ ለነገር አለ ያኮራል ቀኑ አልፎ ብዙ ነገር እንነጋገርበት ይሆን እንችላለን ይሄ ደግሞ ስንት ዓመት የሚፈጅ ጦርነት ይኸው ባጭር ቀን ባጭር ጊዜ እያጠናቀቅን ወደ ገደል አፋፍ እያደረስነው ነው። ኩማንዶ አስመርቀናል። ይኸው እኛ ሁለት ጊዜ ነው ያስመረቅነው። እኛ ወረዳ መብረቁ ገና ይቀጥላል፣ አሁን ይቀጥላል። ስለዚህ ማንኛውም ፋኖ ውስጥ ያለም ይሁን ውጭ ያለ በቃ መደማመጥ፣ አንድ መሆን፣ አንድነት የማይፈለቅለው ተራራ የማይፈነቅለው ገደል የለም አንድ መሆን መደማመጥ መስማት አንድ ሆነን ይህን ባርነት አስወግደን ይህን መንግስት ይህን መራዥ በአማራ ላይ እንዲያለ ጦርነት እንዲያለ ድሮን ታይቶ የማይታወቅ ድሮን ትምህርት ቤት ላይ ቤተክርስቲያን ላይ ህዝብ ላይ የሚጥል ስለዚህ እኛ ታሪክ እናወራለን ነገ። አንድነት ይህ ምን ያህል ጥቅም እንዳለው ምን ያህል ወሳኝ እንደሆነ አለቆቻችን እያዳመጥን መሪዎቻችን እየሰማን አይደለም ከአማራ ከኢትዮጵያ እንድናስወግደው አንድ መሆን ያዋጣል። ተከፋፍሎ መስራት ምንም ውጤታማ አይሆንም። በጎጥ በመንደር በአካባቢ በቀበሌ መወሰን የለብንም። እንደ ሀገር እንደ ሀገር ነው ማየት ያለብን። ተወረዳ ወረዳ፣ ከዞን ዞን፣ ከክልል ክልል ገና እየተዘዋወርን ጠላታችንን ምን መነጥርበት ምናጠፋበት ቀን ስላለ ማሰብ ያለብን አንድ ሆነን ተደማምጠን ተስማምተን ጠላታችንን ማስወግድ ለሀገር ስማችን ለማስጠራት ለሀገር ታሪክ መስራት እስከወጣን ድረስ ሁሉም የሥራ ድርሻ አለው። ተዋጊ በተዋጊነቱ፣ ፋይናንስ በፋይናንስነቱ፣ ሎጂስቲክ በሎጂስቲክነቱ፣ በትጅ የተሰማራበት በቅንነት በታማኝነት መስራት አለበት። በተለይ ሚስጥር ጠባቂ መሆን አለበት። ሚስጥር ዝም ብሎ መውጣት የለበት። የሰራዊት ዋናው ጉልበቱ ሚስጥር ነው። የአማራ ፋኖ በሁሉም ቦታ ያለ ሁሉ አንድ መሆን አለበት። በአንድ እዝ፣ በአንድ ኮር፣ በአንድ ማዕከል መመራት አለበት። ስለዚህ አንድ ሆነን ይህን ባንዳ ማጥፋት አለብን። ድላ ማራ ድላ ፋኖ